አባዬ፣ ቅር በላይ ለምን ነው መጀመር ከሷ ጋር መጨረስ አለብን። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አለውኝ። እኔ እግዚአብሔር የተመሰገነ ይሁን እኔ በጣም ደህና ነኝ። ሰሞኑ በጣም በብዙ መልኩ ስፈተን ነበረ። ያው እናንተም ብዙ ብዙ ነገር ስትሉኝ ነበረ ፋዘርም መጥተዋል። እና አባትህ መጥቶ እንዴት ምናምን ብዙ ነገር ስትሉኝ ነበር እና ያው እኔ አብዛኛውን ነገር ከእናንተ ደብቄ አላቅም። ሁሉንም ነገር በተሻለ መጠን ለማስረዳት እናንተ ሁሉንም ነገር እንድታቁ ለማድረግ እሞክራለሁ። ምክንያቱም እኔ ከማዶትም ከሚስቴም ደብቄ አንድም ነገር እስከዛሬ ድረስ አድርጌ አላቅም። ግን ያው እሷ እኔ አሁን በዚህ አጋጣሚ ልል የምችለው ነገር ላይ ትልቁና ዋናው ነገር መተማመን ነው። የእውነቴን ነው። በመጀመሪያ ደረጃ እኔ ችልጭ ቤት ውስጥ ሳስገባ እንደዚህ የኔን ህይወት ታናጋለች ህይወቴን ትበጠብጣለች ብዬ አስቤ አንድም ነገር አድርጌ እና በዚህ ልክ እንትን ስትል ሚስቴ ቢያንስ ከጎኔ ብትቆም ኖሮ ነገሮችን አብራኝ ሆና ተረድታ፣ እንደዚህ ከቤት እስከ ማስወጣት ይሄ ሁሉ ነገር ባይፈጠር ኖሮ ዛሬም እኛ ላይ ነው። እኛም እንደዚህ አሁን የነበርንበት ደረጃ ላይ እንደርሳለን ብዬ አላስብም እና እንግዲህ ያው እምንፈጥራቸው እያንዳንዱ አጠቃቅን ነገር ተደምራ እንደዚህ አይነት ትልቅ የሆነ ሰፊ የሆነ ነገር ውስጥ ትከተናለች። እና የእውነቴን ነው እኔ ብዙዎቻችሁ ከዚህ ነገር ትማሩበት አላችሁ ብዬ አስባለሁ ምክንያቱም በቃ ምን ያክል ትንሽ ነገር ሰፍታ ህይወታችሁን ምስቅልቅሉን ልታወጣ እንደምትችል ምናምን ያየሁበት ነገር ነውና አሁን ፋዘር መጥተዋል። እዛ በጣም ብዙ ስራዎችን ጥሎ እንደሚመጣ ቃልሎኝና እሱም በእኛ ጉዳይ መጥቶ የዚህን ያክል እንዲጉላላ አልፈልግም። እዛ ነው በቃ ብዙ ነገሮችን ሚስጥር አድርጌ ያዝኩት። እንግዲህ በአጋጣሚ ያለው ነገር ወጥቶ ፋዘርም መጥተዋል ማለት ነው። እኔም በቃ ብቻቸውን አግኝቼ ሁሉንም ነገር ላስረዳቸው ስለፈለግኩኝ ነበረ። ትንሽ ጊዜ ለማግኘት እና የቤዛን ጉዳይ ጨርሼ ከአባ ጋር ያለውን ነገር ተነጋገሬ ከማዶት ጋር ያለብኝን ችግር መፍታት ስለፈለግኩኝ ነበረ። ግን ያው ማዶት እንግዲህ ይዛ መታ ብዙ ነገሮች ተፈጥሯል። በጣም ነው ያዘኑብኝ። እኔም ውስጤ በጣም ተሰብሯል። ከዛ በኋላ ልክ አይደለሁኝም ብቻ ምን ማድረግ እንዳለብኝ አላቅም። እግዚአብሔር ይርዳኝ ብቻ አሁን ያው ሰፈር ነው ያለውት። ቤቲጂ ከምንም ነገር በላይ የእውነቴን ነው። አባት በሕይወታችሁ ሲያዝን በጣም መጥፎ ነገር ነው፣ በጣም ከባድ ነገር ነው እና አባን ይቅርታ ለጠይቆ ወደ ሰፈር መጥቼ ነው ያለሁት። ምን እንደሚሉኝ አላቅም። እኔ በተቻለ መጠን ችግሮች ቢፈቱ ደስ ይለኛል። ከማዶትም ጋር ቢሆን እንደዚህ አይነት ነገር ውስጥ ባንገባ ደስ ይለኛል። እሷም እልህ ተያይዛለች ከኔ ጋር፣ ምክንያቱም ከዚህ በፊትም ይቅርታ ለጠይቃት የነበረብንን ችግር እንድንፈታ ብዙ ሞከሬ ነበረ፣ ግን ለዛ ነገር ፈቃደኛ አይደለችም። ከዛም ባሻገር ደግሞ ያው በዙሪያዋ በጣም ትልቁ ችግሯ አጠገቧ ያሉ ሰዎችን በጣም ትሰማለች እና ተዳር ላይ ደግሞ ይሄ በጣም መጥፎ ነገር ነው። መሸነፍ አልቻለችም እኔ ተሸነፌ መጥቼ ከአንድም ሁለት ጊዜ ይቅርታ ለጠይቃት ሞክሬ ነበረ ግን ፈቃደኛ አይደለችም ነገሮችን ማባበስ ሁሉ ምትፈልግ ምናምን ነው የመሰለኝ እኔ ይመስለኛል አሁንም ቢሆን ፋዘር ቪዲዮ አይቶ ይመጣል ብዬ አላስብም ግን ተናግራም ይሁን ሌላም ነገር ይሁን አላቅም ብቻ እሱም እግዚአብሔር ነው የሚያውቀው ለማንኛውም ግን አሁን እኔ ከአባቴ ጋር ያለብኝን ችግር መፍታት አለብኝ እሱም ተመልሶ ወደ ቤት መሄድ አለበት ምክንያቱም እዛ ብዙ ኃላፊነቶች እንዳሉበት ስለማቅ በእኛ ጉዳይ ከዚህ በላይ እዚህ ተቀምጦ እንዲጎዳም ስለማልፈልግ ይቅርታ ጠይቄው ማዶትና እኔ ችግራችንን ተነጋግረን እንደምንፈታ ቃል ገብቼለት ወደ መጣበት እንዲመለስ ለማድረግ ሞክራለሁ ማለት ነው። እንግዲህ ፈጣሪ ረዳኛል ብዬ አስባለሁ። ወደ ቤት እንሂድና እስኪ ያለውን ነገር ደግሞ አብረን እናየውና ከፎቶ ላይ ባየው መልክ ግርማ ሞገስህ

ይቅር በለው ይቅር አለልህ። ለምን መጀመር ከእሷ ጋር መጨረስ አለብን? ከእሷ ጋር መጨረስ አለብን። መጀመር ከእሷ ጋር ጨርሳችሁ ጨርሰን መነጋገር ያለበት ቢያንስ፣ ያለ የእናንተ መደረገ የለበት። ስለዚህ አሁን አንተ እሷ አባራ ከሷ ጋር አብራችሁ ምን ነው በመገንዘብ ጋር ከሁሉም ነገር ችግር የለውም እኮ አሁንም ቢሆን ከሷ ጋር ያለብኝን ችግር ተነጋግሬ ቢያንስ በህይወት እያለሁ መድረስ ያለባችሁ ደረጃ ደረሳችሁ፣ እኔ ላይ ነው አሁን ትልቁ ነገር አሁን ነገር የመጣሁበት ነገር ልንገርሃል። በቃ ትልቁ ነገር ብቻ ነው። ከዛሬ ጀምሮ አንተ ማለት ነው፣ አንተ እሷን አባረህ አብራችሁ አሁን ነው። ስለዚህ አሁን አንተ ያለው ነገር ከእሷ ጋር ተነጋግራችሁ በፊቴ እሺ ካላችሁኝ አብራችሁ እንድትሆኑ የምትሉትን ልትፈልጋለሁ። ራሴ ምን አሁንም ቢሆን እኮ ከእሷ ጋር የምታረቅ ችግር የለብኝም አባ። ከዚህ በፊትም እኮ መጥቼ እኮ ይቅርታ ጠይቅያታለሁኝ በአለም አብረን እናክብር ብዬ እኮ ሊደረገውን ነገር አድርጊ ይዤ መጥቻለሁኝ። ግን በቃ አይነን ማየት አልፈልግም፣ ምናም ብላ ብዙ ደረጃ ላይ የሚያደረሰችው ጉዳዩን እሷ ናት እኮ። እሷ ደግሞ እኔ እመልሳታለሁ በእኔ እመልሳታለሁ። እሷ የእሷ ችግር የለም። አንተ ጥፋት ነው የሰራው። ጥፋት እኮ ቅርታ የሚያስብንም አይደለም መሰረቱ። የሰራኸው ነገር ከባድ ስራ ነው የሰራኸው። ስለዚህ አንተ መጀመር አሰመለስ ከዛች ላይ ያለ ነገር ያለው ነገር አንተ ካለብህ አብራችሁ ችግር ካለ ከዚህም በኋላ ነው ጠይቃችሁ አሁን ነው። አባ ብዙ ነገር አለ እኮ አንተ ማታውቃቸው ብዙ ነገሮች አሉ። በቃ ሲጀመር መጀመሪያውንም ከኔ ጋር ነበር መነጋገር የነበረብኝ። ብዙ ነገር አልነገርኩህም አባ ተው። እኔ ብዙ ነገር ነገር አለ ተሸክሜ የኖርኩት። ምንድን ነው የተሸከምከው? ቆይ ከሷ ጋር እንትን ማለት ነው የተሸከምከው ወይስ? ዛሬ አባ ስላሉ ነው እንደዚህ እንትን የምትለው? እኔ ምንም አልተሸከምኩም። ቤት ድረስ አምጥታት እኮ ነው ቤት ካልኖረች ስትል የነበረው። ይኸው ነገር ማዕቆ ነው የመሰለው። ከአንቺ የሸሸኩት ነገር የለም እኮ ልንገር። እና ታዲያ እና ታዲያ የመጀመሪያው ሚስጥር ፍቅረኛ ከቤት ድረስ መታ መቀመጡ ተገቢ ነው እሺ? ከቤት ማምጣቱ ተገቢ ነው? አሁን እንደዚያ ሳይሆን አንቺ ተመለስሽ፣ ተረጋጊ። እንደዚህ አይደለም አይደለም፣ አበባ። አይ እሱ ያጠፋውን ጥፋት ለመደበቅ ብዙ ነገር አለ ያልነገሩ እኮ ምናምን ይላል እኮ አሁን። ይሄ እንዳለ እና ጥፋት እኮ ጥፋት እኔ ጥፋተኛ እንደሆነ እራሴን አምኜበታለሁ ለማለት ነው። ወደ እዛ ጥፋት እንዳይመለስ ነው እኛውም እኔ የምፈልገው አሁን ጥፋቱ ተሰርቷል። ጥፋቱ ለምን ተሰራ ሳይሆን የተሰራው ነገር በምን መንገድ ነው የመጣሁበት ምክንያት ይሄ ነው። ትልቁ ነገር አሁን ለምን ችግር ተፈጠረ ተፈጥሯል። ችግሩ ነው ጥፋተኛ ነው ነው ማውቅበት አለው። አሁን ዳግም ግን ተሳብረስ ተስማምታችሁ ልትኖሩ እንጂ የመጣሁት ይሄና ጀመር አንተ እንድታዝንብኝ ስለማልፈልግ ነው። በቃ በጣም ብዙ የተሸከምኳቸው ነገሮች አሉ። መነጋገር ያለብንን ነገር ተነጋግረን እኔና ሰው ጀመረም ደግሞ ከአንድም ሁለት ጊዜ ይቅርታ ጠየቅያት አለኝ። እሷ ናት ጉዳዩን አሯርጣ ወደ ፍርድ ቤት መውሰድ የፈለገችው። ቅድሚያውኑም ከኔ ጋር መኖር የምትፈልግ አይነት አይደለም። በቃ ሁኔታዋ እንደዛ አይደለም። የእውነት አባ፣ እኔ አሁን በእኔ እንድታዘን ስለማልፈልግ ና አዝነ ከዚህ እንድትሄድ ስለማልፈልግ ነው ይቅርታ ለጠይቀ የመጣሁት እና ይቅርታው እኔም ጠየብ አረግል። ያችኛው ልጅ አባረ ከዚችኛ ብቻ ነው ይቅርታ ነው ጀመር እኮ ሰው ይቅርታ የሚደረግለትና የማይደረግለት ጥፋት አለ። ባለትዳር ነው፣ የልጅ አባት ነው። ከእኔ ጋር በስነ ስርዓት በትዳር ነው አይደለም። አሁን እኮ እኔም እሱ አባት ስላሉ ይዞኝ ነው እንጂ አንተ የምትለው ነገር አሳማኝ ሆኖ ወይም ልክ ሆኖ አይደለም። ተቀላ እኔ እሳቸውን ስላከበርኩኝና እሳቸው ፊት መናገር ስላልፈለኩኝ ነው እንጂ ብዙ ጉድ ነው የለብን። በቃ ልጄ ተመለስሽ፣ በእናትሽ ልጄ ተመለስሽ፣ ተባረኪ እንዲህ ተመለሽ ለለሽ በቃ ያለፈው ጉዳይ አልፈዋል። አሁን ግን በአንድ በአዲስ በአዲስ ሕይወት እንድትኖሩ በሰላም እንድትኖሩ ቃል ወደ ደግሞ በአዲስ አሁን ግን በአዲስ ሕይወት እንድትጀምሩ ነው። አደረም ነው ጥፋት አብረው አሁንም እኮ ልጅቷ እዚህ አብረው ናቸው እኮ ከመጡ ጀምሮ ቤት አልገባም። ነው። እሺ ይቅርታ ተደርጎለት እንደገና ብዙ ነገር እና መስማት የለብኝ ነገር አለ አንቺ ነገር ስለዚህ ቢለት ኮዛ እናንት ስንት ሰው ምራት ልጅ ነው። አልፎ ተርፎ ለሀገር የሚጠቅም ሰው ነው። አንድ ቤቱ በሰላሳል መላሶ ከባድ ነገር ነው። ዳግም ወደዚያ ግን እንዳይገባ አንቺ ልትመርኪው ይገባል፣ እኛም እንመክረዋለን። አሁን ግን ያለው ነገር አንቺ እናስነጋግራችሁ እንደ መጀመሪያ ህይወት እንድጀምሩ ነው የፈለገው። መጣሁ፣ ለዚህ ምክንያት ነው። አንቺ ተመለሽልኝ። አባ፣ ችግር የለውም እኔና አንተ ማውራት ያለብንን ነገር በግልና በጣም ብዙ ማውራት ያለበት ነገር አለ። ምን ሲጀመር ገና እንደመጣህም የተደበቁበት ምክንያት ይሄ ነው፣ ሌላ አይደለም። ስለዚህ ብዙ የምታወራቸው ነገር አለ። መታረቅ አትፈልግም ማለት ነው አይደለ? እየተበደልከው ብዙ የተጨቀንከው ነገር አለ። አሁን ነገሮች መለቃቀም እኮ አይደለም። እና ጥቅል ነገር የምንናገረው የሚጠቅም ነገር እናገር ሆኖ ጉዳይ ይሆናል። እንዳግም ወደዛ እንመለስ እንዴ? ስለዚህ አሁን ማድረግ አለብሽ አንቺ፣ እሱማ አንቺ ማድረግ አለባችሁ፣ በአዲስ ህይወት እንድትኖሩ ከዛች ልጅ የተባለች ጋር እንዲቆርጥና ከዚህ እንዲወጣ እኔ የምፈልገው እሱም ያብሎኛል ቃል ገብቶልኛል። አንቺን ተመልሰሽ እንደድሮው እንድትኖሩ ነው የምፈልገው። እኔ አባ ችግር የለብኝም፣ ግን እቺ ልጅ ከዚህ ከተማ እስካልወጣችና ከሷ ጋር ግንኙነት እስካለው ድረስ ስልክ እስከተደዋወለ፣ ሚሴጅ እስከተጻጻፈ ድረስ ከሱ ጋር መሆን አልችልም። ምክንያቱም መቼም ቆርጦም የሚቆርጥለት ሰው አይደለም። እኔም ቢሆን ይህንን ሀሳብ እኔም አልቀበልም። ቁርጣ ነገር ከሷ ጋር ያለኝ ነገር ጨርሻ አለ ብሎኛል። እኔ ዳግም ኔ አሸኝም ባሸኝ ደግሞ እኔ ያለውን የተመለሸ ጨርሻለሁ ብሎ እኮ ትላንትና ከሷ ጋር ነበር አይደለም። አሁን እኮ ወደዛ ወደዛ የሚሄድበት አንድ ምክንያት የለም። አሁን እኔ የምለምሽ ልጅ ተለመኝ። ለኔ ለዚህ ሁሉ ያደረሰው አንቺም አንደኛ እሱ ወደዚህ ወይ አሁን ያለፈው ጉዳይ ዳግም ግን በአዲስ